ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ሄርሜላ ታይቶ ነኝ። የደቡብ ምዕራብ ሚዲያ ኔትወርክ የስራ አመራር ቦርድ በሁለተኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላለፈ። የስራ አመራር ቦርዱ በአንደኛ አጀንዳነት የተወያየው የሚዲያ ኔትወርክ የ2017 በጀት ዓመት የእስካሁን አፈጻጸም በተመለከተም ተቋምና የሰው ኃይል አደረጃጀትና ለስራው አስፈላጊ ግብዓት ማሟላትና በሌሎች ጉዳዮች ላይ የተከናወኑ ተግባራት አፈጻጸም ገምግመዋል። ሚዲያ ኔትወርክ ተቃዋሚ አደረጃጀት ማለትም ብቃት ያለው የሰው ኃይል ማሟላት ፋይናንስና ና በጀት አጠቃቀም ለስራው አስፈላጊ ግብዓት ማሟላት እንዲሁም ኔትወርኩ በሙሉ አቅም ስራ እንዲጀምር እየተደረገ ያለው እንቅስቃሴ ውጤታማ መሆኑ መጠናከር እንደሚገባም ገምግመዋል። በሁለተኛ አጀንዳነት የሚዲያ ኔትወርክ ወደ ተሟላ ስራ የሚገባበትና አየር ላይ የሚወጣበት ሁኔታ ላይ ውይይት ያደረገ ሲሆን ኔትወርኩ በአጭር ጊዜ ውስጥ የማህበራዊ ሚዲያ ስራውን እንዲጀምር ውሳኔ አስተላልፏል። በአየር ላይ መውጣት የሚችልበት መንገድ አስፈላጊ ብቁ ግንመ ዝግጅቶች እንዲደረጉና ከተለያዩ ሚዲያዎች ጋር በቅንጅት እንዲሰራም ቦርዱ አቅጣጫ አስቀምጠዋል። የቦርዱ አባላት በመጨረሻም የሚዲያ ኔትወርክ መሪ ቃልና ሎጎ ላይ የተወያየ ሲሆን ሌሎች ቀጣይ መሰራት በሚገባቸው ጉዳዮች ላይም ተወያይቶ ውሳኔዎችን አስተላልፈዋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ፌደራል ፖሊስ ኮሚሽን ያለች ማለታቸውን ለኢትዮጵያ የዜና አገልግሎት ዘግበዋል። ትብብሩ ይበልጥ እንዲጠናከር ኢትዮጵያ የሚታበረክተውን አስተዋጽኦ አጠናክራ እንደምትቀጥል አረጋግጠዋል። የዓለም አቀፍ ሕዝብ ደህንነት ትብብር ፎረም ሊቀ መንበር ሊያንዩን ጋንግ አንዲ ቲሳኒም በበኩላቸው ፎረሙ በዓለም አቀፍ ደረጃ ግጭቶችንና ዋንሳ መንሴዎችን የዘመኑን አርበኝነቱን ለማድረግ ራስን ለመቻል በሚደረጉ የዘመኑን አርበኝነቱን ለማድረግ ራስን ለመቻል በሚደረጉ የልማት ስራዎች ዙሪያ መለስ ትጋት ከሁሉም ዜጎች ይጠበቃል። ኢትዮጵያ በየታሪክ እጥፋቱ ነፃነቷን አስጠብቃ በጀግኖች አርበኞቿ ደምና አጥንት ተከብራ ኖራለች። ለዚህም ለጥንታዊት ኢትዮጵያ ጀግኖች አርበኞች ክብርና ምስጋና ይገባቸዋል። ለዚህ ያበቁ ጀግኖቿን በመዘከር ተተኪ አርበኞችን ለማፍራትና ነፃነቷና ሉዋላዊነቷ ተጠብቆ እንዲቀጥል ለማድረግ የፋሺስት ጣል ቦቼ የስልጣኔ ማይከል እንደመሆናቸው በመሰረተ ልማት ዝርጋታ፣ በአገልግሎት አሰጣጥ፣ በጽዱነት ለሌሎች አብነት እንዲሆኑ ማድረግ መቻል አርበኝነት ነው። ኢትዮጵያ የትናንቷን አርበኞች በምዘክረው ልክ የዛሬና የነገ አርበኞቿንም ለመዘከር ቃል ትገባለች። የአባቶቻችንን የአርበኝነት መስዋዕትነት ዋጋ የምንከፍለው የትናንትን ድላቸውን በማስታወስ ብቻ ሳይሆን ዛሬ ቀና ብለው ቢያዩን እንኳንም ዋጋ ከፈልን እንዲሉ ማድረግ ስንችል ነውነት የከፈሉ የሚታወሱ በት መሆኑን ገልጸው ለአሁኑ ትውልድም ለሀገር የከፈለውን ዋጋ ልናሳውቅበት ይገባል ብለዋል። የአዲስ አበባ ባህል ክነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂዱት ካሳው በበኩላቸው የአዲስ አበባ ከተማ አስተዳደር ቅርሶችን በመንከባከብ እሴት በመጨመር ከነ ሙሉ ክብራቸው እየጠበቀ እንደሚገኝ ገልጸዋል። በዚህም የአርበኞች ድል ሐውልትንም በአማረ መልኩ ትውልድ እንዲማርበት ተደርጎ አካባቢው መልማቱን አንስተዋል። የጥንታዊ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፊን ድሉ ኢትዮጵያ ራሷን ያጸናችበት የድል በዓል በዓል መሆኑንም ተናግረዋል። በዓሉን በሚመጥን መልኩ በተዋበ አካባቢ በመከበሩ የተሰማቸውን ደስታ ገልጸው በአራት ኪሎ አካባቢ የተገነቡ መሰረት ላይ ይበልጥ ርብርብ ማድረግ እንዳለበትም አስታውሰዋል። በኢትዮጵያ የማር ምርትና ምርታማነትን ለማሳደግ የተሰራው ስራ ተጨባጭ መሆኑን አመላክቷል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ተገለጸ። ዘርፈ ብዙ ጥናትና ምርምር በማካሄድ የጤና አገልግሎትን ለማጎልበት በሚል መሪ ቃል 13ኛው ሀገር አቀፍ የጤና የምርምር ጉባኤ በሚዛን ቴፕ ዩኒቨርሲቲ ተካሂዷል። ዘገባው ከሚዛን ቅርንጫፍ የተገኘ መረጃ ነው። ወንድማገኝ ገድቶ ዝርዝራለሁ በመድረኩ የኢፌዴሪ ትምህርት ሚኒስቴር የጥ